በጦርነት ወቅት የተዘረፉና የወደሙ የጤና ተቋማት የመልሶ ግንባታ ስራዎች ያልተከናወነላቸው መሆን የሕብረተሰቡን የጤና አገልግሎት ፈተና ላይ የጣለ መሆኑን በወልቃይት ጠገዴ ሰቲት ሁመራ ዞን የጠገዴ ወረዳ ጤና ጥበቃ ጽህፈት ቤት አስታውቋል። መንግስት የጤና ተቋማቱን በሕክምና መሳሪያዎችና ባለሙያዎች ከማሟላት ባለፈ የወደሙትን በመገንባት የሕብረተሰቡን አንገብጋቢ ችግር እንዲፈታ የጠገዴ ወረዳ አስተዳደር ጠይቋል። ተስፋ ሞላ ተጨማሪ አለው። በውልቃይ ጠገዴ ሰቲት ሁመራ ዞን አብዛኛዎቹ የማህበራዊና ኢኮኖሚያዊ ተቋማት ወድመዋል፣ ተዘርፈዋል። ከወደሙትና ከተዘረፉት የኢኮኖሚና ማህበራዊ ተቋማት መካከልም ብዙዎቹ ወደ ስራ መመለስ አልቻሉም። የጠገዴ ወረዳ የጤና ተቋማት ያሉበት ሁኔታም ለዚህ በቂ ማሳያዎች ናቸው። ወደ 21 ጤና ኬላ ነበሩን። አሁን ፊት በችግሩ ምክንያት ወደ ሰባት ጤና ኬላዎች ወድመዋል። በጤና ጣቢያ ደረጃም ያው አራት ጤና ጣቢያ ናቸው የነበሩት። አሁንም እነሱ ባልተሟላ አኳያ አሉ። በሆስፒታል ደረጃ ስናይ ያው አንድ ፕራይመሪ ሆስፒታል ማክሰኞ ገበያ፣ አንድ ጀነራል ሆስፒታል በወይንናት ሶስት እና አራት የሚገኝ ነው። ጀነራል ሆስፒታሉ እንዳለው ሙሉ በሙሉ ወድሟል። ፕራይመሪ ሆስፒታል ደግሞ ባልተሟላው ምክንያቱ ስራ ጀምሮ ለማህበረሰቡ አገልግሎት እየሰጠ ነው የሚገኘው። ጦርነቱ ከተካሄደበት ጊዜ ጀምሮ እስካሁን ድረስ የወልቃይት ጠገዴ ሰቲቱ መራ ዞን የፌዴራል መንግስት በጀት አለማግኘቱ ደግሞ በብዙዎቹ የመንግስት አገልግሎት ሰጭ ተቋማት የተሟላ ሰራተኛ እንዳይቀጠር፣ የተቀጠረውም እንዳይቆይ ምክንያት ሆኗል። በጠገዴ ወረዳ የጤና ተቋማት መኖር የነበረበት የባለሙያ መጠን ከ950 በላይ እንደሆነ የገለጹት የወረዳው ጤና ጥበቃ ጽህፈት ቤት ተወካይ አቶ አለማው ብሩ ብዙዎቹ ባለሙያዎች በደሞዝና ጥቅማጥቅም ምክንያት ለቀው አሁን ላይ የቀሩት ከ240 በታች መሆናቸውን ነው የነገሩን። ሌላው በጦርነቱ ምክንያት በወረዳው ከነበሩት ስድስት አምቡላንሶች መካከል አራቱ መዘረፋቸውና ሁለቱም በብልሽት ምክንያት መቆማቸው ለወላዶችና ለሌላው የህብረተሰብ ክፍል በቂ አገልግሎት ለመስጠት ችግር ማጋጠሙን አቶ አለማው ተናግሯል። ከማህበረሰቡ የሚያጋጥም ችግር የአምቡላንስ እጥረት ስላለ፣ የመድኃኒት እጥረት ስላለ፣ የበጀት እጥረት ስላለ ጠቅላላ ቶሎ ብለን ልንደርስበት አልቻልንም። አገልግሎቱ ሙሉ በሙሉ ልንሰጠው አልቻልንም። ስለዚህ በዚህ ምክንያት ብዙዎች እናቶች ልጆቻቸው ያጧሉ በሰዓቱ ሪፈር ተብለው ጎንደር ሊደርሱ አልቻሉም። ከዚህ በሆስፒታላችን ደግሞ ያው ኢመርጀንስ ሰርጀሪ የሚባል የለንም። ይሄ ምክንያት የሚሆነው የዲቲጊ የጥቅማ ጥቅም የበጀት እጥረት ስላለ ሙያተኞቹም ሊመጡልን አልቻሉም፣ ልናገኛቸው አልቻልንም። በወረዳው በወስን አቅማቸውም ቢሆን ለህብረተሰቡ አገልግሎት እየሰጡ ካሉት የጤና ተቋማት መካከል የማክሰኞ ገበያ የመጀመሪያ ደረጃ ሆስፒታልን ለመቃኘት ሞክረናል። የሆስፒታሉ ዋና ዋና የህክምና አገልግሎት መስጫ መሳሪያዎች በነበረው ጦርነት ምክንያት መውደማቸውንና መዘረፋቸውን የሆስፒታሉ ሜዲካል ዳይሬክተር ዶክተር ጀጃው ሀብቴ ገልጸውልናል። ከጦርነቱ በፊት ሲቢሲ ማሽን፣ ኬሚስትሪ ማሽን የሚባሉ ነበሩ። በጣም ጠቃሚ ናቸው። ህብረተሰቡን ከሪፈርና ከሌላ መጉላላት የሚያድኑ ማሽኖች ናቸው። ከዚህ በፊት ስንሰጣባቸው የነበሩ አሁን ግን የሌሉን ናቸው። እንደሚታወቁ የጨቅላ ህጻናት ህክምና ላይ ስፔሻሊ የኦፕሬሽን ክፍል ላይ ጀኔተር በጣም ያስፈልገናል። የእሱ እጥረትም አለ። ኢቭን ባለሙያ ሌሊት ሲያደረሱ በስልኩ ነው እንግዲህ እያከመ የሚገኘው በስልኩ ነው። በጣም ተቸግሮ ነው የሚገኘው። ሆስፒታሉ ከቀላል የህክምና አገልግሎት ውጪ ብዙዎቹን የህክምና ጉዳዮች ወደ አጎራባች ወረዳዎችና ከተሞች ወደሚገኙ የህክምና ተቋማት ሪፈር እንደሚልኩ ሜዲካል ዳይሬክተሩ ተናግሯል። በጥቅማ ጥቅም ችግር በሚያጋጥም የባለሙያ ፍልሰትም ሆስፒታሉ ሊኖሩት ከሚገቡት ባለሙያዎች መካከል አስራ ሁለት በመቶ ብቻ ያሉት መሆኑን ዶክተር ጀጃው ጠቅሷል። ማቴሪያሎችን ደግሞ ባለሙያ እጥረት ያለባቸው አሉ። ለምሳሌ የራጅ እንትኑ ማሽኖ አለን፣ ግን የኤክስሬይ ባለሙያ፣ የራጅ ባለሙያ የሚባሉት የእነሱ እጥረት አለብን። ሌላኛውና ትልቁ ችግር ሆኖብን ያለ ደግሞ የኢመርጀንሲ ሰርጅን የሚባሉት፣ አይኤስኦ የሚባሉት የእነሱ ችግርም አለብን። በጣም እናቶችም ለከፍተኛ እንግልት እየዳረገብን ያለው ትልቁ ማነቆ ሆኖብን ያለ ሌላኛው እሱ ነው። የጠገድ ወረዳ ዋና አስተዳዳሪ አቶ ጌታሁን ብርሃኑ የማክሰኞ ገቤ የመጀመሪያ ደረጃ ሆስፒታል በውስን አቅሙም ቢሆን ስራ እንዲጀምር ወረዳው እስከ ሶስት መቶ ሺህ ብር ድረስ ድጋፍ ማድረጉን ገልጿል። ከሶስት መቶ ሺህ ብር በላይ ግን እንደ ወረዳ ደግፈን ሆስፒታሉን ለማቋቋም ጥረት እያደረግንበት ነው ያለ ከዛም በፊትም ያው ክልሉ መጀመሪያ የተበደለውን ሁኔታ አይቶ ደግሞ የተለያዩ ግብዓቶችን ለማሟላት ጥረት አድርጓል ማለት ነው ምናልባት ጄኔሬተር እንግዲህ የክልሉን ጤና ቢሮ ጠይቀን የክልሉ ጤና ቢሮ ግን ጄኔሬተር ፈቅዶልናል ግን እስካሁን ወደዚህ አልመጣም ገቢ አልሆነም የባለሙያ ጥረት የአምቡላንስ ችግርና ሌሎች እንደ ወረዳ በጤና ተቋማት መልሶ ማቋቋምና ግንባታ ዙሪያ ያሉ ችግሮችን መንግስት ትኩረት ሰጥቶ እንዲደግፍና የህብረተሰቡ የህክምና ችግር እንዲቀረፍ ያደርግ ዘንድም የወረዳው ዋና አስተዳዳሪ አቶ ጌታውን ጠይቋል።